ሮማ ካፈር ተነሳች። ሮማ እንደገና ቆመች። ማኖላስ የግሪክ የድል አምላክ። በሮማ የማይሆነው በፊታችን ሆነ። ይህ ይሆናል አልተባለም። ማንስ ገመተ? ግን ሆነ። ተአምር ነው። ባርሴሎና ከአውሮፓ ቻምፒየንስ ሊግ ለመሰናበት ስምንት ደቂቃ ብቻ ቀርቶታል። የሮማው አሰልጣኝ ኢዜ ፒዮ ዴ ፍራንሲስኮ የሚረግጡት ቦታ ጥሯቸዋል። ቫልቫሬድ ፈዘዋል። ኢኒስታ ምን እንደተፈጠረ ግራ ገብቶታል። ሊዮኔል ሜሲ ምትሃተኛው፣ አርጀንቲናዊ በቀሪው ስምንት ደቂቃ ባርሴሎናን ይታደግ ይሆን? አብረን እናያለን። ከፊቱ የሮማ ድንቅ ግላዲያተሮች በኩራት ቆመዋል። ወራሪው ዴሮሲ የመሃል ሜዳው ጄኔራል ነው። ስታዲዮ ኦሎምፒኮ በደስታ በፈነጠ ዙ የሮማ ደጋፊዎች ቀልጧል። ከግሪክ የኦሎምፐስ ተራሮች ወደ ሮማ ሰባት አቀበቶች አቅንቶ ተአምር እንደፈጠረው ሰው ባርሴሎና ተሸነፈ። ፒተር ዱሪ የጨዋታው አስተላላፊ በማራኪ አንደበት በድንቅ ታሪክ ተናጋሪ ቃላቶች የሮማ ግላዲያተር ኮከቦች ተአምርን እንዳይረሳ አድርጎ ገለጸው። ዘመናዊው እግር ኳስ ከማይዘነጋቸው ድንቅ ወድቆ የመነሳት የታታሪነት ሚስጥሮች አንዱ ከአራት ለአንድ ወደ አራት ለአራት ሮማ ወደ ግማሽ ፍጻሜ። ይህ ከእግር ኳስ የቻምፒየንስ ሊግ ድንቅ አይረሴ ምሽቶች አንዱ ነው። ትሪቡን ሽርፍራፊ ሰከንድ gesto del capitano, del nostro capitano, del simbolo di Roma, del gladiatore giallorosso, del bimbo de oro, con il numero 10. አድማጮች ነገሩ ወዲህ ነው። ከቅርብ ጊዜ ድንቅ የአውሮፓ ቻምፒየንስ ሊግ ምሽቶች ትውስታችንም አንዱ ባርሴሎና ከሮማሮ ፍፃሜ ካታሎኒያኑ የማይዘነጉት ጨዋታ ከአራት ለአንድ ወደ ሶስት ለዜሮ እንዴት! ያውም ጠንካራው ባርሴሎና ላይ የምትሃት ባርሴሎና በሮማ ላይ ቢፈጽመው ኑሮ ፒተር ዱሪ የጨዋታው አስተላላፊ ተአምሩን በነዛ ታሪካዊ ገለጻዎች ባላስቀመጠው ነበር። ምክንያቱም ለባርሴሎና የማይቻለውን አድርጎ መገኘት ብርቅ አይደለምና። ውድ የትሪቡን የሽርፍራፊ ሰከንድ ተአምር አድማጮቻችን ከዘነጋችው የባርሳ ፔዥን ተአምር በቅርቡ ማስታወስ ይቻላል። እንዲህ አይነት ወድቆ የመነሳት የሽርፍራፊ ሰከንድ ተአምሮች ግን ብዙም ግምት ያልተሰጠው ሮማ ሜሲን ጨምሮ በርካታ የኳስ ብልሃተኞችን በያዘው ታላቁ ባርሴሎና ላይ ሲፈጽመው እግር ኳስ እንዳይረሳ ሆኖ ያልፋል። ወደ አስገራሚው ጨዋታ እንምጣ።

ባርሴሎና አራት ለአንድ አሸነፈ። ዴሮሲና ማኖላስ በራሳቸው መረብ ላይ ጎል አስቆጠሩ። ፒኬና ስዋሬዝ ተጨማሪዎቹን ጎል አስገኙ። ኤዲን ዜኮ የሮማ የማስተዛዘኛ ጎልን አስቆጠረ። ባርሳ በቀላሉ ግማሽ ፍጻሜ ደረሰ ተባለ። ሮማ ካታሎኒያኑን የማይመጥን ተጋጣሚ መሆኑም ተደሰኮረ። ለመልስ ጨዋታ ወደ ስታዲዮ ኦሎምፒኮ፣ በጂያሎ ሮሲዎቹ መንደር፣ በሮማ ግላዲያተሮች አውድማ ጀግነው አቤ ቢቂላ በባዶ እግር በጀገነበት አውራ ጎዳና ባርሴሎና ከሮማ። የጨዋታው ኮሜንታተር ዝነኛው ፒተር ድሩሪ ነው። ዳኛው ክሌመንት ቱርፒን ናቸው ከፈረንሳይ። 60 ሺህ ታዳሚ በሮም ኦሎምፒክ ስቴዲየም ተገይቷል። ሰር አሌክስ ፈርጉሰን ከነ ሚስታቸው በስታዲየሙ ክቡር ትሪቡን አሉ። ሊዮኔል ሜሲ ባርሴሎናን እየመራ ወደ ሜዳው ዘለቀ። የሮማው ጄኔራል ዳንኤል ዴሮሲ ከቀይ ለባሾቹ ፊት አለ።

እንደተጠበቀው ባርሴሎና ኳሱን ተቆጣጠረ የኒስታ ራክቲች ቡስኬት ሜሲና ስዋሬዝ ምሽቱን ለሮማውያን ዳግም ሊያከብዱ ዘመቱ ስድስተኛው ደቂቃ ከመሃል ሜዳ ከኬቨን ስትሩትማን በረጅሙ የተሻገረውን ኳስ ሄዲን ዜኮ ከፒኬ ኡምቱቲና አልባ ጋር ታግሎ ቀድሞ ጎል አደረገ ሮማ አንድ ባርሴሎና ዜሮ ፒተር ዱሪ የጨዋታው ኮሜንታተር ሮማ በጊዜ ያገኛት ወሳኝ ጎል መሆኗን ገለጸ። ጨዋታው ቀጥሏል፣ ፉክክሩም አይሏል። ባርሴሎና አራት ለሁለት በአጠቃላይ ውጤት ይመራል። ዴሮሲ ናይጎሎናን

ከረፍት መልስ ሮማ በጫናው ቀጠለ። ሃምሳ ስድስተኛው ደቂቃ ፒኬ ኤድንዜኮም በፔናልቲ ቦክስ ጠለፈ። ፈረንሳይ ዳኛ ፔናልቲ ለሮማ ሰጡ። አሁን አደራው ለዳንኤል ዴሮሲ ለግላዲያተሮቹ የመሃል ሜዳ ታጋይ ኮከብ ዴሮሲ ነጥብ ግዳጁን በአግባቡ ተወጣ። ፒተር ድሩሪ በማራኪ ድምፁ የሮማን ተጋርሎ ገለጸ። ቀጣዮቹ የጨዋታው ደቂቃዎችን ይበልጥ አጓጊም አደረገ።

አሁን የሮማ ደጋፊዎች ምሽቱ ምን ሊያሳየን ነው ሲሉ ተስፋ አደረጉ። የሮማ ውጣዎት ፍራንቺስኮ ቶቲ በዳይሬክተር ኦፍ ቦክስ ከአንቶኒዮ ካሳኖ ጎን ተቀምጦ እርሱ በሜዳው ባይኖርም ለተአምሩ የተዘጋጀ ይመስላል። በጓደኞቹ ጀብድም ተመስጧል። ጉጉት፣ ደስታ፣ ሲቃ፣ ጥንቃቄ ለመጨረሻው ነገር በጂ ያለ ሩሲዎቹ ላይ ይታያል። የሮማ ኮከቦች ጫና ይሏል። የባርሴሎና ተጫዋቾች ምንም እንዳልተፈጠረ መንቀሳቀሳቸውን ቀጥለዋል። ሰልጣኔ ዲ ፍራንሲስኮ በቴክኒካል ኤሪያው ይቁነጠነጣሉ። ቫልቫሬድ ሜሲን የያዘው ቡር ናቸው። ቢያንስ አንድ ከሜዳው ውጭ ማግባት እንደማይቸግረው የተማመኑ ይመስላሉ። ሰማንያ ሁለተኛው ደቂቃ የሽርፍራፊ ሰከንዶች ተአምር፣ የማታ ማታ ማኖላስ ከማዕዘን የተላከውን ኳስ ለሮማ ጎል አደረገ። አሁን የሮማ ግላዲያተሮች ወድቆ የመነሳት ተአምርን ለጨዋታው ኮሜንታተር ፒተር ድሩሪ ገለጻ መተው ሳያስፈልግ አይቀርም።

ሮማ ካፈር ተነሳች። ሮማ እንደገና ቆመች። ማኖላስ የግሪክ የድል አምላክ በሮማ የማይሆነው በፊታችን ሆነ። ይህ ይሆናል አልተባለም። ማንስ ገመተ? ግን ሆነ። ተአምር ነው። ባርሴሎና ከአውሮፓ ቻምፒዮንስ ሊግ ለመሰናበት ስምንት ደቂቃ ብቻ ቀርቶታል። የሮማ አሰልጣኝ ኢዜቢዮ ዲ ፍራንሲስኮ የሚረግጡት ቦታ አጥሯቸዋል። ቫልቫሬድ ፈዘዋል። ኢኒስታ ምን እንደተፈጠረ ግራ ገብቶታል። ሊዮኔል ሜሲ ምትሃተኛው አርጀንቲናዊ በቀሪው ስምንት ደቂቃ ባርሴሎናን ይታደግ ይሆን? አብረን እናያለን። ከፊቱ የሮማ ድንቅ ግላዲያ ግላዲያተሮች በኩራት ቆመዋል ወራሪው ዴሮሲ የመሃል ሜዳው ጀነራል ነው ስታዲዮ ኦሎምፒኮ በደስታ በፈነጠዙ የሮማ ደጋፊዎች ቀልጧል ከግሪክ የኦሎምፐስ ተራሮች ወደ ሮማ ሰባት አቀበቶች አቅንቶ ተአምር እንደፈጠረው ሰው ባርሴሎና ተሸነፈ ከአራት ለአንድ ወደ አራት ለአራት ሮማ ወደ ግማሽ ፍጻሜ ይህ ከእግር ኳስ የቻምፒየንስ ሊግ ድንቅ አይረሴ ምሽቶች አንዱ ነው ትሪቡን ሽርፍራፊ ሰከንድ